አሁን አጠቃላይ ያለው የጸጥታና የሰላም ሁኔታ ከፍተኛ ደረጃ የተሻሻለበት በእገታ ላይ የተሰማሩ በሰው ግድያ ውስጥ የተሰማሩ አዲስ አበባ ላይ አደጋ ለማድረስ ታሪካዊ ጠላት የሆኑ ሀገራት ደግሞ በየቀኑ ቀላል የማይባል ቁጥር እጁን እየሰጠነ ያለው 972 በተለያየ ሽብር ተግባር ውስጥ ለመሳተፍ የተንቀሳቀሱ ኃይሎችን ሰዎቹን አግተው መደራደሪያ የሚያደርጉ እኛ ሀገር ትልቁ ችግር ከሚፈጸመው ወንጀል በላይ በጦር መሳሪያ የተቀናጀ ዘረፋና ግድያ በጣም አስቸጋሪ ነው። በብዙ ከተሞች ባደጉትም ባላደጉትም፣ አዲስ አበባ ላይ ግን ይሄ የለም። የጸጥታ ኃይሎችን ዩኒፎርሞች በተለያየ መልኩ አግኝቶ እየተጠቀመ በየጊዜው ጠባዩን እየቀያየር የመጣውን ወንጀል አልሸባብና ሌሎችም ፍላጎት ያላቸው ኃይሎች እኛ ሀገር ላይ እንደፈለጉ ሆነው ያንን ማድረግ እንደማይችሉ እነሱ ማረጋግጠል